ኤፍራታ ዛሬ ያፌትን ፍትን ሲለውን አነቀችው። ትሰማኛለህ? በእናቴ የመጣ ባይኔ የመጣ ነው። ምንም የምታመጣው ነገር የለህም። ከዚህ በኋላ አልፈራህም። ያደረከውን ነገር በሙሉ አውቃለሁ። ዝም ስለህ የማላቅ መስሎህ ነው ወይ? ምንም የማጣው ነገር የለኝም። ደግሞም ጠብቅ፣ ማን እንደሚጥል ማን ደግሞ እንደሚነግስ ብላ ፊት ለፊት ተጋጠመች ያፌት ትሰሚኛለሽ፣ አንቺ እንደ ሰራተኛ ሆነሽ መኖር ነው እንጂ ጭራሽ እኛ ጋር ቁጭ ሰያለሽ? ትሰሚኛለሽ፣ የእኛን ትራፊ ነው መብላት ያለብሽ፣ ብሎ ገኒን ሲናገራት ኤፍራታ ራሷን መቆጣጠር አቃታት። ጭራሽ ፍጥጥጥ ና ያለችው ገኒ በጣም ደነገጠች። አረባካችሁ ልጆችን ብትልም እንኳ ኤፍራታም ታይማዬ፣ ያፌትም ደግሞ አርፈሽ ተቀመጭ እያሉ ሁለቱ ሲጋጠሙ አቤል ደግሞ ቁጭ ብሎ ይስቃል። ወንድሜማ በጣም እድለኛ ነው፣ እንዳንቺ በጣም ጀግና ጀግናና አስተዋይ ሚስት ስላለው። ምን ታደርገዋለህ፣ ይታደሉታል እንጂ አይታገሉትም እኮ። አቤልን አቤልን ኤፍራታ አስፈራራችሁ። ጺን ታስፈታታለህ ካልሆነ ግን ከዚህ ቤት ውልቅ ትላለህ። እኔ እኮ እዚህ ቤት አንተ ስላስፈራራሀኝ ሳይሆን ያስቀመጥኩህ አውቄ ነው እንጂ እያንዳንዱ ነገር የናታንን መረጃ በሙሉ እንዳያስከው ለያፌት ብናገር ምን ያደርግህ ይመስልሃል? እሱ እንደው ማንንም አይፈራ። እናትህን፣ አንተን፣ እኔን እና ልቅምቅምህን ነው የሚያወጣ። ነገር ግን እኔ ስለታገዝኩህ ነው እና ከዚህ በኋላ ምንም እንደማታመጣ እነግርሃለሁኝ። ባይሆን ጽና ስወጣት፣ ከዛ ቀሪ ዘመንህን እዝ ቤት አብረት ትኖራለህ ብላ አቤል ላይ ዛሬ ዛተችበት። ድምፂ ሉሊት እንግዲህ ምግብ ሰርታ እኔ ለእናንተ አዝናለሁ እኮ እናንተ እኔን ባትወድኝም እኔ እወዳችኋለሁ፣ ብላ አምቦ ጫብጫ የወሰደችውን ምግብ አንቺ መርዝ ልታበይ ነው እንጂ በፍጹም ምግብ አይደለም የምታበይኝ፣ አልፈልግሽም ብላ ፂ ተቆጥታ ስትሄድ ናታን ጋር ሄደች እና ናቱን ደግሞ ተሰማኛለ ቆንጆ ምግብ አንጥቼልሃለሁ፣ ስትለው ምን ጭራሽ አንቺ ምግብ መርዝ ካልሆነ ምግብ አይደለም የምታመጭልን ብሎ ሲጠይቃት፣ ቆይ አንተና እህት አንድ ናችሁ እንዴ ማለት አሁን እኮ ትንሽ ቆይቼ እሷን አልፈልግም ስትለኝ የእሷንም ይዤ መጣሁ አንቺ ብዬ አለችኝ። አንተም እሱም ደነገጠ። ጭራሽ ማመን አልቻለም ናቱ። እንግዲህ ሁሉም አሽተውታል፣ ቤዛም፣ እንዲሁም ደግሞ ቢኒ ቢኒዬ በጣም ተጨናንቋል። ጭራሽ በትውስታ እሷ ጋር አሳለፈበት እየሄደ ማስታወስ ጀምሯል። ቆይ እንዴት አድርጌ ነው የናታንን ውለታ እና የናታንን አደራ ያለኝን ሳልናገር ጠብቃት ይለኛል። ጭራሽ እስር ቤት ናት፣ እንዴት አድርጌ ነው የምነግረው? እጀን በእጀ ተበላሁ እያለ በጣም ግራ ተገብቷል። ኤፍራታ ለገኒ ገኒ በጣም ደንግጣ እናቴ ኳልሽኝ ብላ ስጠይቃት፣ አይ በፍጹም አላልኩሽም፣ ተሳስተሽ ነው የሚሆነው ብላ በሆዷ እምቅ አድርጋ ያዘችው። ነገር ግን ኤፍራታ አሁን ላይ ገኒን ሙሉ ለሙሉ በእርግጥ ተቀብላታለች። እንደውም ያፌትን ትሰማኛለህ? እዚህ እኮ ሰራተኝነት ብር ጠሮባት ወይም ደግሞ ሰራተኝነት አምሯ ሳይሆን ለእኔ ለልጇ ብላ ነው ብዙ መስዋዕት የምትከፍለው ስትል፣ ገንዬ በጣም አይኗ ፈጠጠ። ምን ያህል ለእሷ ቦታ እንዳላ ታወቀች። እናም አሁን መሄድ አለብን። ቁርሳችንን እንብላና እኔ አንቺ አቤል ሆነን እስር ቤት እንሄዳለን። ጽንና ናታንን ናታን ምን ሆነ ስትላት፣ አንቺም አታውቂው በጣም ብዙ ነገር ተፈጥሯል። እናም ሄደን እንጠይቃቸዋለን። ጽንም ደግሞ ይሄ የማይረባ ልጅ ያስፈታል ብላ ቃል ገባች። ከዛም እና ደግሞ በጣም ብዙ የምነግልሽ ነገር አለኝ ስትል፣ አቤል በጣም ተደንቆ ቆይ ይችልኝ ምንድን ናት እያለ በጣም ግራ ተገብቷል። እና ግን ያሁን ላይ አንቺ እንዳልሽ ነገር ግን ይውልሽ አንቺ ውሃ መሆን አለብሽ፣ ምክንያቱም ይህንን ያፌትን በፍጹም እማምነው ሰው አይደለም። በጣም ባለጌ ነው። እስኪ ተመልከች። ጠዋት እንኳ እንግዲህ ያፌት ተሰምኛለች፣ ቀጣይ አሁን ስለታመምሽ ነው እንጂ ቀጣይ የማደርግሽን አታቂም እና ጦርነቱን በይፋ ከገጠምሽውማ እሺ ብሎ ዝቶባታል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ሀረግ ድራማ እንደቀጠለ ይገኛል። ሉሊት የቤዛን ሩም እየፈተሸች ቦርሳውን፣ እንዲሁም ደግሞ ኧረ የሌለ እቃ ምን አለ። በጣም ታውቃላችሁ፣ ምን አለ ቤዛ ከዚህ ቤት ሁሉም ልቅምቅም ብለው ወጥተውልኝ ይሄን ቤት እኔ በወረስኩ እያለች የገንዘብና የቁሳቁስ አምላኪ ስለሆነች በጣም ተደስታለች። ጭራሽ ብላ ብላ በረንዳ ላይ ወጥታ እየደነሰች ሀገሩን ማየት ጀመረች። ከዛም ተመለሰች፣ ና አልጋዋ ላይ ከነ ጫማ ተኛች። ከዛን ቤዛ ስትመጣ እሪ ዋለች። ቆይ ምን ሆነች ነው እዚህ ክፍል መጣሽ የተኛሹ ስትላት ምን ምን ምን አንቺ ለምን እዚህ መጣሽ ደግሞ ስታስረሻል ነበር ለምን ተፈታሽ? አንቺ ሴትዮ አብደሻል እንዴ ያቺኮ እጺ እንዴት ሆነች ከሰው ጋር ተግባባች መቼም መግባባት አትችልም እንዳንቺ መሰለችሽ እንዴ እሷኮ በጣም ተግባቢ ናት ሰው የሆነ ሰው ነው ከሰው ጋር የሚግባባው እንዳንቺ አይነት አውሬ ግን ከማንም ጋር መግባባት አይችልም እያለች ቤዚቲም ልክ ልኳን አነገረቻት? ትሰሚኛለሽ ያፍቃሪሽ መጥቶ ነበር። ማ ባልሽ? እህ ለካንቺ ባልሽ መሆኑን የምታውቂው ናታንም ብቻ ነው። አረ ያኛው በጣም ነው የሚያፈቅርሽ፣ ከልቡ ነው የሚያፈቅርሽ። አንቺ ሴትዮ ምን እያልሽ ነው? አሁንስ አስጠላሽኝ። ውጭ፣ ውጭ ብላ አስወጣቻት። ከዛ ሄድ ብላ መለሳለች። እና ሰው ካስፈለገች ግን እኔ ያለሁኝ አብረን ብተኛ ደስ ይለኛል። ግን ታውቂያለሽ፣ ቤቱ በጣም ሰላም አግኝቷል። እና ጧት ደግሞ ቁስ እሰራልሻ አለሁኝ ብላት፣ ተነስታ ሄደች ሉሊትዬ እንግዲህ ከነጋም በኋላ ቁርሱን ዘይቱን፣ ውሃውን፣ እንዲሁም ትንሽ ሽሮ ጨምራ ሽንኩርቱን ደግሞ በወዳድሉ አድርጋ ለናታንና ለጺ ምግብ ሰራችላቸው። መቼም እኔን አይወዱኝም፣ ነገር ግን ይህ ጥሩ መቀራረብ የመቀራረቢያ ዘዴ ነው እያለች እጣኗን እያጨሰች ከዛ፣ ቤዛ ወረደች። ቆይ ምን እያደረግሽ ነው? ምርጥ ምግብ ነው እየሰራሆች ልሻለሽ። ቆይ አንቺ ውሃውንና ዘይቱን ከቶ ታውቂዋለሽ ለይተሽ እስኪ ነ ስታዩ፣ ቤዛ በጣም ደነገጠች። እረንዷ አንቺስ ምን አይነት ይትሆነሽ ብላ ተናዳ ወጣች። ቢሆንም ግን ሉሊት በፍጹም አልተወችም። ምግቧን ሰራርታ ሻንጣ ውስጥ አድርጋ ቤዛ እንዳታያት ከላይ ተታይ ያለች ነበር። ከዛም ቤዛ ሳታያት ወጣች። ቤዚቲ ልደውልለት አልደውልለት እያለች ጭራሽ ሚሴጅ ጽፋ ከዛ ደለተችሁ እሱም ፎቶዋን እያየ ከዛ መልእክት ጻፈና ደለተው። የቪዛና የናኦድ ጉዳይ በጣም ያሳስባል። እሱም ከልቡ ያፈቅራታል። እሷም ደግሞ ልትረዳው ፍቃደኛ አይደለችም። ምክንያቱም ብዙ ሰው ና ብዙ ሰው እየሸሸገኝ ያለ ነገር ስለሚሰማት፣ በሌላ በኩል ድራራ ድራራ ና እናቷ እባክሽ ማየ እያለቻት እስኪ ንገሪኝ ለቀናት ከወንድምሽ ጋር ገጥመሽ እኔን ትተሽኛል ነበር ምንድነው የተፈጠረው እማዬ ምንም አልተፈጠረም በአንቺ ተናድጀ ስለነበረ ነው እኮ በምን እሱንማ ልነግርሽ አልችልም ኧረ እባክሽ ብላ እስኪ ንገሪኝ ወንድምሽ ስለ ስለኔ ምን ቢልሽ ነው ስትላት ኧረ በፍጹም ምንም አላለኝም እና እናማ ባለፈው አባቴ አንቺ እንደገደልሽ ወይም እንዳስገደልሽው ከወንድሜ ጋር ስታወሪ ነበር ምን እና ሳታጣሪ ነው እኔ ላይ የፈረሽው? እንደው ምን አይነት ምን አይነት ልጅ ነሽ ብላ ተናደደችባት። እማዬ ይቅርታ፣ እኔ እኮ ያለ ናታን መኖር አልችልም፣ መተንፈስ ሁሉ አልችልም፣ ለሊት እራሱ እንቅልፍ እየወሰደኝ አይደለም ብላ ስትናገር፣ አይመለከተኝም። ለችግርሽ ጊዜ ነው እንዴ እኔን የምትፈልጊው? ለማንኛውም ሄርኩኝ ብላ ስትል፣ እማዬ ይቅርታ ብላ ስትል ናኦድ መጣ። ና ናኦድ አይኑን ፍጥጥ አረገ እና በጣም ተናዶባት ወደ ሩሙ ገባ። አሁን ድራራ ከሁሉም ውጭ ሆናለች። እናትቱ እንደሆነ የምትፈልገውን አግኝታለች። ልጇ በምን እንደተቆጣች እና በምን እንደተቀየመች በእናታን መጠቀም ፈልጋ ነበር አገኘች። እናም ብትለምናት ራሴን አጠፋለሁ እንኳ ብትላት በፍጹም ፍቃደኛ አይደለችም። እንደፈለግ ሾኜ ብላታለች። እኔ የምፈልገውን በራሴ ፍላጎት ሳደርግ ነው እንጂ በሰው ግፊት ሳደርግ ደስ የሚለኝ ሴት አይደለሁም። ተይማዬ አንቺ እኮ ሁሉን የምታደርጊ ስልጣንም መብቱም አለሽም እና ምን ድረስ እስከ እንደምትጂ አውቃለሁኝ፣ እባክሽ ብትላትም በፍጹም አላድርገውም ብላለች። እራሴ ልታጠፋ ነው ላጠፋ ነው ብላ እንኳ ቢላዋን ብታወጣ እንደፈለግሽ ብላት ሄደች። እንደማታጠፋ ታውቅ ነበር። ይገርማል ግን የእውነት ሰው አንቺ ጨካኝ እና አረመኔ ነሽ፣ ታውቂያለሽ በልጅሽ ላይ ራሱ ፈረርሽ ማለት ነው ብትላትም፣ ምንም አልሰማቻትም። ያፌት ያፌት አቤልን ነገ መሄድ አለብህ ብሎ ሲለው እንዳኮቴ፣ በፍጹም አልሄድም አለ። ትሰማኛለህ አሁን ሁሉንም ጨርሰሃል። ደግሞ ጺን በግድ እምቢሆን ሂደህ ክስህን ታነሳለህ። በፍጹም እንደሱማ አላደርግም። አንተ ባትመጣንም አንተ ባትመጣ ኑሮ እኮ ገለኝ ነበረ፣ ደጋግማ ተወጋኝ ነበር። ተሰማኛለህ አንተ ልጅ አታሳብደኝ። እንግዲህ ፖሊሶቹ ነግረውኝ መስክር ያለው፣ ስለዚህ ምስክርነቴን ማንሳት አልችልም። ምን ደነገጠ። ቆይ አንተ ይሄን ያህል ለምንድን ነው ለዚህ የምትንሰፈሰፍላት ብሎ ሲጠይቀው፣ እሱ አይመለከትም ወይስ ደግሞ ስጋህ ነህ የምትፈራው ነገር አለ እንዴ? ወይም ደግሞ የሆነ ነገርማ አለ ከዚህ ጋር ሲለው፣ አርፈ ተቀመጥ ተሰማኛለህ። አንተም ሆንክ እናትህም ገደል ብገቡ ይሻላል ብሎ ሲለው፣ ተሰማኛለህ አጎቴ። እኔ እኔን እንደፈለክ መናገር እንደፈለክ ማንጓጠት ትችላለህ፣ ነገር ግን በእናቴ የመጣ ማንንም አልምርም። እናም እንደፈለክ ማድረግ ትችላለህ። ከዚህ በኋላ ግን እናቴን እንድትናገራት አልፈልግም ብሎ አቤል በጣም ኦቨር ንግግር ተናገረ። ከዛ ያጎቴ ሚስት አልነገረሽውም እንዴ እዚህ አንቺ እኔ እንደማስፈልግሽ፣ ትክክል ነው ያፌት በጣም ያስፈልገኛል፣ ምክንያቱም ታውቂያለሽ፣ እኔ በሽተኛ ነኝ። እናም የሚያወራኝ፣ የሚያጫውተኝ፣ የሚላላክልኝ ሰው ፈልጋለሁም ብላ ስትል፣ እንዴ እኔ ንግስት ምን እያልሽ ነው? አዎ እንግዲህ አንተ እንደሆነ እያው ስራ ነው ስራ ነው እና እናቴም ደግሞ ስራ ነች እሱ ደግሞ የሚላላከኝ አብሮኝ የሚበላ አብሮኝ የሚጠጣ ሰው ያስፈልጋል ብላ ስትለው፣ ያፌት ከመናደዱና ከመጨሱ የተነሳ ምግቡን እራሱ እንዴት እንደበላው አያውቅም። ከዛ አቤላ ቴሌቪዥኑን እስከ መጨረሻው ድረስ አድርጎ መጠቀም ጀመረ። አንተ ሰው እረታው፣ አጥፋ ነው የምልህ ብሎ ሲለውም አልሰማውም። ይህንን ያየች ኤፍራታ ዝም ብላ በውስጧ ትስቃለች። ሄደና ሪሞቱን ነጠቀውና ቴሌቪዥን አጠፋው። ሁለተኛ እንደዚህ ካደረግክ ግን አጠፋሃለሁኝ። እሺ እንደውም ቴሌቪዥኑ ነው ከዚህ የማጠፋው ተሰማኛለህ። ዛሬን እዚህ ሂደርና ነገ ግን እናትህ ጋ ትሄዳለህ ብሎ ሲለው፣ አንቺም ቢሆን አርፈሽ ብትቀመጭ ይሻልሻል አላት። ምንም ችግር የለውም ገኒሻይዛ ስትመጣ፣ እንዴ ገኒ ነይ አብረሽ እምቢ። ኧረ በፍፁም እኔማ እዛ እበላለሁ። አዳመጠ ዝም ብሎ ያፌት ናይ ምን ችግር አለው አብረን እንብላ። እኔም ብቻ የመብላት ይደብረኛል። አንቺ ቁጭ ስትኮ በጣም ደስ ይለኛል። ብላ ምግቧን ስታመጣ ተረሽ አላት። ኤፍራታ ደነገጠች። ምንድን ነው እኛ የበላነውን በልተን ትራፊያችንን ትባያለች። ሰራተኛ ከመቼ ወዲህ ነው ከባለቤት ጋር በልቶ የሚያውቀው ብለው ሲጮህባት፣ እሷም ደነገጠች። ኤፍራታ ትሰማኛለህ፣ ከዚህ በኋላ ምንም የማጣው ነገር የለኝም። እና አርፈ ብትቀመጥ ይሻልሃል። የምታደርገውን ነገር በሙሉ አቃለሁኝ ብላ ፍጥጣለችበት። እሱም ደንግጧል። እሺ አሁን ዳኝ ምንም የምልሽ ነገር የለኝም፣ ከደንሽ በኋላ ግን የምንነጋገር ይሆናል። ችግር የለውም፣ እጠብቃለሁ። ከዚህ በኋላ ደግሞ ምንም ሆነ ምን እጋፍጥሃለሁ ፊት ለፊት ብላ ኤፍራታዬ ከልቧ ተናገረች። ከዚ